ሰላም ጤና ይስጥልኝ። እንዴት ናችሁ ሀባይብ? ደህና ናችሁ ሆይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። በተለይም ደግሞ በተለያየ አረብ ሀገር የምንገኝ እህት ወንድሞቼ ፈጣሪ ከክፉ ነገር ይጠብቃችሁ። እንግዲህ ዛሬም ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። እስኪ አብረን እንዝለቅ አብረን ተጋግዘን እንዝለቅ። ከስደት የምንወጣበትን መንገድ ትንሽም ሆነ ትልቅ ያገኘነውን ስራችንን እንድንቀጥልበት በማሰብ አብረን ተጋገዝ፣ ላይክ፣ እና ሰብስክራይብ፣ ሼር በማድረግ ምንም አይነት ድካም በሌለበት እገዛ መደራረግ እንችላለን ማለት ነው። ኤኒዌይስ ዛሬ ደግሞ እንግዲህ በተለመደው ምሳሌ ድራማ በሚለው መተናል ምሳሌ እንግዲህ እጅግ በጣም ከሁሉም ደግሞ በጣም ትምህርት ሰጪ እንዲሁም አሪፍ አካሃድ የሄዴ ድራማ ነው። እጅግ በጣም በነገራችን ላይ አንዳንዶቻችን ስናይ ፊልሙን ለማየት ብቻ ነው የምናየው፣ ግን የሆነ ተዛ ውስጥ ብዙ ትምህርት የምናገኝበት መንገድንም መከተል መገንዘብን ማስተዋልም ይኖርብናል ብዬ አስባለሁ። እኔ ለማስተዋል እና ለመገንዘብ ነው እንጂ ፊልም ያው እኛ ሰዎች እኮ ሲጀመር ፊልም ነን ሲጀመር ማለት ነው። ኤኒዌይስ እንግዲህ እኔ ካየሁት እና ከሰማሁት ወይም ደግሞ ከተረዳሁት እንዲሁም ከተገነዘብኩት ነገር ነው ማውራት የምፈልገው። መቼም እነሱ ዝም ብሎ አይሰሩትም አይደለ? ያው አንዳንድ ቦታ ላይ ነው ትንሽ እኛ መገንዘብና ማስተዋል ሲያቅተን እንትን የምንለው እንጂ እንደዛ ዋጋ ተከፍሎ እጅግ በጣም ተለፍቶበት የሚሰራው አስተማሪ ሆኖ እንዲገኝ ስለሚፈለግ ነው። ለማናቸውም እስቲ እኔ ከተረዳሁት አንዳንድ ነገር እንግዲህ በክፍል ስልሳ አንድ የበቀደሙ ያው እንግዲህ ከበቀደሙ መጨረሻ ላይ እንጀምራለን ማለት ነው። እንግዲህ ዳጣም ከዚህ በፊት ቤተሰቦቿን ለመፈለግ ሞክራም ነበረ ያው ከዚህ በፊት ቃል በገባላት መሰረት ሞገስ ማለት ነው። ሞገስ በነገራችን ላይ እጅግ የማይመስል ሊያደርገው ይችላል የማይባል ስራ ነው የሰራው በባለፈው እጅግ በጣም ጀግና። እንግዲህ መጥፎ ሰው እንደማይሳካለት፣ ጥሩ ሰውና ተጸጻች ሰው ደግሞ እንደሚሳካለትም አሳይቷል ማለት ነው ከዚህ በፊት በሰራው ከማሕሌት ጋር በነበረበት ሁኔታ ከእሷ ጋር የገዛ ጓደኛውን ለመጉዳት ሲያስቡ በነበረው ነገር ግን እንደዚህማ አይ ቻልም አይሆንም፣ በጓደኛ ላይ መጥፎ ስራ አልሰራም፣ መጸጸት አለብኝ ብሎ ከእሷ ዘንድ ወጥቶ ለብሩክ የሚያደርገው ነገሮች እሱም ደግሞ ባለማወቅ ሲጠላውም በነበረበት ጊዜያይ በቃ እውነቱን ነው ብሎ አስቦ ይሄን ነገር ወደ ራሱ ተመልሶ እንግዲህ መጸጸት ማለት ይሄ ነው ማለት ነው። ተጸጽቶ እንግዲህ እሱን ደግሞ እንደምንም ብሎ መኪናውንም ሽጦ ጎዳናም ወጥቶ በጣም ተጎድቶም እንዲሁም ደግሞ ዝና ፍቅረኛውን ወስዶበትም ሱሱን ሁላ መከራ ችሎ የልጅቱ ህይወት መታደግ አለብን፣ ጓደኛዬም ከዝሙድ መውጣት አለበት ብሎ በማሰብ ያለውን ነገር ጨምሮ እንዲሁም ደግሞ በተዘዋዋሪ ቅድስት የሄደችበትን መንገድ እንግዲህ ለህይወት የሚከፈለው ዋጋ ቅድስትና ሞገስ ላይ አግኝተነዋል። ነገር ግን እሱም ደግሞ አልተሳካም። ልታስይዘኝ ነው፣ መሳፈር አልቻልኩም፣ መብረር አልቻልኩም፣ ልጄን ማሳከም አልቻልኩም ብሎ ሲያስብ በነበረበት ሰዓት እንግዲህ እሷ ደግሞ ማሕሌትም ኤርፖርት ለማስቆም ከዝና ጋር እየሾረበች ነበረ፣ እየጎነጎነችም ነበረ። ነገር ግን እሱም አልተሳካም። ይሄድና ሹፌር መስሎ ባልሆነ መንገድ ይዞ ሄዶ እንዲሳፈር አድርጓል ማለት ነው። እጅግ በጣም አስተማሪ ማለት እንግዲህ ይሄ ነው። ለጓደኛ የሚቆም የሚከፈል ዋጋ ከዛም በመቀጠል እሱን ከመሸኘታቸው በኋላ ከደስታቸው የተነሳ ቲያጣና ቅድስትም ሲጨፍሩ ነበር። ከመደሰታቸው የተነሳ እንግዲህ የሰው ደስታ የሚያስደስተው ቅን ልብ ያለው እንዲሁም ደግሞ ንጹሕ ልብ ያለው እንደሆነ ግልጽ ነው። ያንን ለማሳየት ነው። ከዛ በመቀጠልም እኔ እንደዚህ ነው የተረዳሁት። እንግዲህ የእናንተን አረዳድ ደግሞ ኮሜንት ላይ ያስቀምጡልን። የኛ የሰዎች አረዳድ እጅግ በጣም ብዙ ነው። በብዙ ምክንያት ነው የምንረዳው። እኔ የተረዳሁት እንደዚህ ነው። ከዛ በመቀጠልም ደግሞ እንግዲህ ስራውን ከሰራ በኋላ ጓደኛውን ካሳፈረ በኋላ የአንችም ህይወት መስተካከል አለበት ቤተሰብ የለኝም ብለሽ የምታለቅሽውን እና በጥርስሽ ጭንቀትሽን የምትሸፍኘውን ነገር በጥርስሽ ብቻም ሳይሆን በልብሽም እንዲሁም ደግሞ ቤተሰብ አለኝ እንድት አስፈላጊ ነው ብሎ በማሰብ የዳጣን ቤተሰቦች ደግሞ ማፈላለግ ጀመረ። ያው ቃልም ገብቶላት ስለነበረ እንደምንም እንሞክራለን ስላላት ማፈላለግ ሞከረ። የሆነ ቤት ሄደ። የሆነ ሴት ስትጠይቃቸው ስትጠይቅ አይ የሆነ ሰው ልጠቁማችሁ እችላለሁ፣ ለጊዜው ግን የማቀው ነገር ብቻ ነው ትልና ተሸኛቸዋለች። ከዚያም በመቀጠል የሆነ ቦታም ሲሄዱ ልብስ ሻጭ ከሶስት አካባቢ የልብስ ሻጭ ጠይቁ ብላ ስትጠይቁ ማለትም ሲሄዱ ያው ሞክረዋል የተለያየ ነገር ሰው ያችም ደግሞ ታገኝታ ያለውን ነገር እንዴት በምን እንዴት እንዴት ተጣለች እናቷ እንዳልሆነች፣ ቤተሰብም እንዳላት፣ የትልቅ ግቢ ልጅም እንደሆነች ከየትም እንደመጣች እያንዳንዷ ስቴፕ ባይ ስቴፕም የሱቁ ባለቤቱ ለመናገር ችላለች ማለት ነው። እንግዲህ ለጓደኛ የሚከፈል ዋጋ፣ ቅንነት፣ ንጹህ ልብ መኖር ተሳስቶ ሰው ተሳስቶ ያልሆነ ቦታ ገብቶ ሰው አሳስቶት ይሄ ነገር ስህተት ነው ብሎ ተመልሶ እንዳዲስ ሰው መሆን ብልህነትና ጀግንነት እንደሆነም አሳይቶናል ማለት ይቻላል። ከዛም በመከተል እንግዲህ ዲያጣ አይ መገኘት አለባቸው ይዘሽኝ ሂጂ አሳይኝ ብላ እሷም ለማልቀስ ሞክራለች። ያው ቤተሰብ ስለምትፈልግ ማለት ነው። እሷ ተስፋ እንደቆረጠችም ብትነግረውም ተስፋ መቁረጥ ሳይሆን ነገራቶችን መሞከር ይሻላል ብሎ በማሰብ እሱም ደግሞ ተነስተው ሂደው ያንን ነገር ጠያይቀዋል። ስልክም ተቀብላለች። በሚቀጥለው ክፍለ ጊዜ ግን እንደምታገኛቸው ቤተሰቦቿን ተስፋ እናደርጋለን ማለት ነው። እንግዲህ ምሳሌም ታክማ ደግሞ መጥታ እናያለን። የሚቀጥለውን ክፍለ ጊዜ አብራችሁን ቆዩ። ከዛ በመቀጠል እንግዲህ እንደዚህ በነበሩበት ሁኔታ ሞገስ ነገራቶችን በሚያስተካከልበት ሁኔታ እንግዲህ ማሕሌት ደግሞ ህሊናዋ የሚያስበው ሌላ አይነት ነገር ስለሆነ፣ በቃ እሱ ስለተሳፈረ ለምን ቤቱ ህዴሽ ገንዘብ ሽን አታመጭም ወይም ደግሞ ለምን አዘርፊውም ብላ ከኤፍራታ ጓደኛው ይሄን ትሰማና ተነስታ ትሄዳለች። ተነስታ ስትሄድ በቤት ወይም ደግሞ በመስኮቱ ቅድስ ትሄን ነገር ትመለከታለይ። እንዲ ምን ሊሆኑ ነው? ሰየለም ብለው ሰው የለም ሲሏቸው ሊዘርፉ እየመጡ ነው ምናምን ትልና እሷም ደግሞ ትደናገራት። ቀጥታ ቤት ሲቆረቁሩ የለችም ነበር ሲገቡ በሩን ዘግታ ተቆልፍባቸው እና ፖሊስም ለማምጣት ትሞክራለች፣ ማለት ነው። እሷም ፖሊሱ ጋር ስትነጋገር ቀጥታ ግቢና ምን ልሰሩ ነው ብለሽ የምትፈልጊውን ንግግር ተናገሪያቸው ብሎ ነግሯት ነበረ። ነገር ግን እንዴት የሆነ ነገር ቢያረጉኝስ ምናምን ብላ ስትለው ምንም አያረጉሽም ሲቀጥል ለህግ አባል ደግሞ ታልተባበርሽ ወንጀለኛ ነሽ ትጠየቂያለች ብሎ ሲላት እሷም ደግሞ የምትፈልገውን ነገር መናገር ያለባትን ነገር ትናገራለች። ከዛም በኋላ ማህሌትም ደግሞ ያው ለማነቅም ለመማታትም ሞከረች። ያው እሷ ልምዷና ስራዋ ስለሆነ ማለት ነው። ከዛም ቁልፍ ስጭን እዝን ነው የእናቱ ወርቅ ገንዘቡ ምናምን እያለች ስትቀባጥር ቁልፉንም የመስጠት ግዴታ ስለሆነባት ትሰጣትና ክላስ ውስጥ ይዛ ትገባለች። ክላስ ውስጥ ሲገቡ እንግዲህ ሰውየውም ደግሞ ማለትም ፖሊሱ እንግዲህ ሊታኩስባቸው አቁሚ ብሎ ይዟቸዋል፣ ማለት ነው። እንግዲህ ቅሌት ማለት ይሄ ነው። ያው የማህሌት ስራ ነው ይሄ ማለት ነው። እንግዲህ ማንም ሰው መጥፎ ስራ እስከሰራ ጊዜ እስከሰራ ድረስ ቅሌቱ ብዙ ነው የሚሆነው ማለት ነው። የውሷ ካራክተሯ ስለሆነም ምንም ማድረግ አይቻልም። ይሄ ነገር ለማስተማር ስለሆነ የሚሰራው ማለት ነው። ብዙውን ጊዜ እንጠላታለን። አይ ነው ካራክተሯ ነው ማለት ማድረግ አይቻልም። እንዲሁም ደግሞ በሌላ በኩል ዝና ተብዬው ሚስቱን ዘላለም ጥቁር እያስለበሰ ቤት ውስጥ ነው የሚያስቀምጣት። እሷም ደግሞ ተስፋ በመቁረጥ እና በቃ ከዚህ ለምን መሞት አይሻለኝም ብላ እራሷንም ለማጥፋት ሞክራም ነበረ። እሱም ደግሞ በቃ እወድሃለሁ ልክ እንዴ በፊቱ ማለት ነው ሲያስጠላ። እንደገናም እሷም ደግሞ አልወድህም ዛሬ እውነቱን ልንገርህ በጣም ነው ምጠላህ ብላ እውነቱን ስትነግረው እሱን በጥፊ ይመቷታል። ማለት ነው ይሄ ሁላ ምክንያት የሆነው በሞገስ ምክንያት ነው። ሞገስን ተማምነሽ ነው። ነገር ግን ልክ ነሽ። እሱን ማጥፋት አለብኝም ብሎ ነግሯት ነበር። ነገር ግን እንደዛ እንደማይሆን ምሳሌ ማን ነው። ሞገስም ደግሞ ድጋሚ ታሪክ እንደሚሰራ እንጠብቃለን ማለት ነው። ከዛም በመቀጠል እሷም ራሷን ለማጥፋት ስትሞክር እንዲህ ልታደረጊ ነው ብሎ በጥፌ መቶ ቤት አስገብቷታል። እንግዲህ በቃ ሰማዩን ናፍቆኛል፣ ውጩን ናፍቆኛል፣ ሰውን ናፍቆኛል። ሰው የሚኖረው ከሰው ጋር ነው። ለምንድን ነው እንዲህ የምታደርገው ብላም ስትጠይቀው ገና አይደለም እንኳን አይደለም ሰማዩ ራስሽን ማየት ራሱ ይናፍቅሻል እገልሻለሁም ብሏታል፣ ማለት ነው። ሞገስ ደግሞ ከዚህ እንደሚያወጣት ተስፋ እናረጋለን። እንግዲህ ምሳሌ ታክማም መታ ያለውን ነገር እናያለን። ይህ ምሳሌ ጤና ሲመለስ ከዛ አይነት ህይወት ሉላም ትወጣለች ማለት ነው። እንግዲህ አብረን እሱን እናያለን። ማህሌትና ዝና እንግዲህ እስር ቤታቸውን እንደሚጠባበቁ ተስፋ እናረጋለን። ኤሎስ ሀባይብ እኔ የተረዳሁት በዛ አይነት ምሳሌ መሰረት ነው። እስኪ ሰብስክራይብ እያደረጋቸው አበረታቱኝ። ለሚሰራ ሰው ሰብስክራይብ መሰሰት ጥሩ ነው ብዬ አላስብም። የተለያዩ ሀሳቦችን እንዲሁም ደግሞ ሰው አስተያየትና ሀሳብ የመስጠት መብት አለው። የትኛውም ቦታ ላይ ማስተካከልም ሊሆን ይችላል፣ መገጸጽም ሊሆን ይችላል። ኢቭን ስድብም ጥሩም ነገር አይሆን። አስተያየቱን የማስቀመጥ መብት አለው ግዴታም አለው እያስባለሁኝ ለእኔም፣ አስተያየትና ሀሳባችሁን ስጡኝ። ሰው እንዳገላለጹና እንደ አስተያየቱ ነው። ያው ነገራቶች የሚሰሩት ለማስተማር ነው። አንዳንድ ጊዜ ወጣ ያለ ባህሪ ብናይባቸውም ማለት ነው። እንግዲህ ዳጣ ቤተሰብ በማገኘቷ ደስ ያለው ሰው ካለ ኮሚኒቲ ላይ ያስቀምጥ። አንዳንድ ሰው ቤተሰብ ሳይኖረው ቤተሰብ እንዳለው ሲያስመስል የመጎዳት ባህሪ ይኖረዋል። እና ቤተሰቦቿ እንደምታገኝ ተስፋ እናደርጋለን። ጥሩ ትምህርት ስለሚሆን ማለት ነው። ኢኒዊስ መልካም ሀቫይ ሰብስክራይብ አድርጉኝ፣ አበረታቱኝ፣ አስተያየትም ስጡ። አስተያየት የመስጠት መብት አለ ግዴታማ አለ ብያለሁ ማለት ነው። መልካም